ሰላም ሰላም፣ እንዴት ናችሁ? ወደ ቻናላችን ቤተሰቦች እንኳን በደህና መጣችሁ እያልን ከዚህ በፊት እንግዲህ ወደ ሰላሳ የሚሆኑ የአማርኛ ፊደላቶችን አይተናል። ከሀ እስከዛኛው ፀ ያለው ነው። ዛሬ ደግሞ አራት ይቀሩናል። እነዚህ አራቶችን ደግሞ ያው ትንሽ ስለሆኑ ፊደላቶችንና ቃል እንዴት ነው ከነዚህ ፊደላት የምንመሰረተው የሚለውን የምናይ ይሆናል። አብራችሁን ተከታተሉ። ቪዲዮን ከወደዳችሁት ደግሞ ላይክ፣ ሰብስክራይብ ያደረጉ እንዲሁም ማንበብ መጽሐፍ ለሚፈልጉ ሰዎች ይህን ቪዲዮ ሸራርጉላችሁና እየተጠቀሙበት በኦንላይን እማራለን የምትሉ ሰዎች ደግሞ እዚህ ገብን መስቀምጥላችሁ ስልክ ቁጥር ኢሞ፣ ቴሌግራም፣ ዋትሳፕ እንዲሁም በሜሴንጀር ሙ መማር ችላላችሁ። አብራችሁን ቆዩ ፈ

ፍ ጽ ፍ ፎ ጾ ፖ ቮ ሸ ደግሞ ከቀኝ ወደ ግራ እና ከግራ ወደ ቀኝ ያለውን እንይ። ወደ ኋላ ይሄን እያዋን እዚ ከፎ ጀምረን ወደ ፈ ከጾ ጀምረን ወደ ጸ ከፖ ጀምረን ወደ ፐ ማለት ነው። ሻይ ላይ ፎ ፍ

ቪ እንግዲህ ፊደሎችን ከታች ወደ ላይ ከቀኝ ወደ ግራ እየተናቸዋል ለይተናቸዋል ማለት ነው። ስለዚህ አሁን ናቸው። ለ በዚህ ቃል አንድ መሰረት የሚለው ደግሞ አሁን ከዚህ እንደምናየው ቃላቶች አሉ። እነዚህ ቃላቶች የመጀመሪያ የምናየው ቃል ይሄ ነው፣ ማለትም ቀጥሎሳ ፈ አሁን ሁለቱ ይጣመራሉ ማለት ነው። እነዚህ ሁለቱ ሲጣመሩ ጻ ፈ ሚል ቃል ይሰጠናል። እዚህ ላይ እንደተከበበ ፀ ፈ እሺ፣ ይሄኛው ደግሞ ስናይ እዚህ ጋር ደግሞ ያሉትን ፊደላቶችን እዚህ ውስጥ እንፈልጋቸው። ያው ጸ ጹ ጺ ጻ ጼ ጽ ጾ ላይ መጨረሻ ላይ እናገኘዋለን ማለት ነው። መጨረሻ ላይ ጾ አንዱ አንዱ ፊደል አገኘናል። ቀጣይ ደግሞ ም የሚባል ፊደል አለ። ከዚህ በፊት ቪዲዮን አይታችሁት ከሆነ ካለ ያለያችሁት ካሉትም እዩት። በዚህ ቃል ስንመሰረት ጾም፣ ጾም። አሁን ደግሞ ቀጣይ በፖ እንመሰረታለን። ፖ፣ ፖ ያ ትችኛዋ ማለት ነው ፖ ካስ ከዛኛው ጻ ያሉት ፊደላቶች ከዚህ በፊት አስተምራ ያለው እነሱ ነው ያቸው ይሄ ደግሞ እንመሰረትበታለን ቃል ማለት ነው ፖ ነ አሁን በፖ ቃል ስንመሰረት ፖ እና ል ፊደላሉ በአንድ ላይ ሲጣመሩ ፖ ል ፎል አንድ ደግሞ ቃል የምንመሰረተው በፉ ነው። ፉ ፉ ፉ ናል ሳብሮ ሲታመሩ ፉ ለ ፉ ለ አንድ ደግሞ ቀጣይ የምንመሰረተው በፈ ነው። በመጀመሪያው ቃል ፈ ያው ፈ ፈናሪ ፈናሪ በእንዳ ሲታመሩ ፈሪ ፈሪ ይሆናል ማለት ነው። ሻው ደግሞ ቨቡ ነው መሰረት ነው። እንደምናየው ቪ ቫ ቪ ቭ ቪ የሚሉ ቃላቶች አሉ ፊደላቶች አሉ። አሁን ቪ በዚህኛው ነው መሰረት። ስለዚህ ቪ እና ላ ቪ ላ ቪ ላ። ከዚህ ደግሞ በቪ እንመሰረታለን። ቪ ቪ እና ሎ ቪ ሎ ቪ ሎ እሺ። ይሄ ደግሞ በጽናት በተመሰረተ። አሁን ደግሞ ጽ ፊደልና ዋ ፊደል አብረው ሲፈጠሩ ጽ ዋ ጽ ዋ እሺ። ከዚህ ደግሞ ጽናት ፊደላ ጽ ሶስተኛዋ ፊደል ፂ ፊደል ና ም ፊደል አብሮ ሲጣመሩ ፂ ም ፂ ም። እሺ አሁን ደግሞ በፅ ፊደል እዚህ ጋር ፅ ከዛ ኑ ቀጥላለች ፅ ብለን ኑስ ብለን ስናጣምራቸው ፅ ኑ ፅ ኑ። እሺ እዚህ ደግሞ ፀ የመጀመሪያዋ ፀ ጻቸው ምን ያጻለች ር ፊደል ቀጥላለች። ከዛ ቀጥሎ ፀ ብለን ርህ ስንል ፀ ር ፀ ር። የዛሬው ቪዲዮ እንግዲህ ይህንን ይመስል ነበረ። ከወደዳቸው ለሌሎች ሸር አድርጉላቸው። ማን በመለማመድ ለማመድ የሚፈልጉ ሰዎች አሉ እና ሸር አድርጉላቸው። ሸር አድርጉላቸው ቪዲዮን አይተው ይለማመዱ። በዩቲዩብ መማር ስለሚችሉ ቪዲዮዎችን እያዩ እንዲማሩ አድርጓቸው ማለት ነው።